እግዚአብሔር ይባረክ። ወደ ትምህርታችን ሀሳብ እንሄዳለን። ሁለተኛ ነገስት መጽሐፍ ምዕራፍ ሰባት ቁጥር ዘጠኝን ን አንብበን እንጀምር። በጌታ በኢየሱስ ክርስቶስ ስም አነባለሁ። እንዲህ ይላል፣ እርስ በእርሳቸውም ያደረግነው ትክክል አይደለም። ዕለቱ የምስራች ቀን ነው። እኛ ግን የራሳችንን ብቻ አደረግነው። እስኪ ነጋም ከቆየን በደለኞች እንሆናለን። ስለዚህ ወደ ቤተ መንግስት በፍጥነት ሄደን እንንገር ተባባሉ ይላል። ክብር ለኢየሱስ ይሁን። ምንድነው ነው እንግዲህ እዚህ ክፍል ላይ ያለው ትንሽ፣ ሁለተኛ ነገስ መጽሐፍ ምዕራፍ ስድስት ላይ ወደኋላ ከቁጥር 24 ጀምሮ መመልከት ተገቢ ነው። ሶርያዊ ወልደ አዴር ሰማርያን ከበባት፣ ማንም አይወጣ፣ ማንም አይገባ። ስለዚህ ከዚህ የተነሳ ጥልቅ ረዓብ በሰማርያ መጣ። ሁሉን ያንኳኳ ነው፣ እናቶች ልጆቻቸውን ቀቅለው የበሉበት ይላል። በጣም ይሰቀጥጥ ነው። የእውነት አንዳንዴ ካለመት ነው በስተቀር በጣም ነው የሚያስጨንቀው። የዶሮ ኩስ የተበላበት የዛፍ አይነት ነው ይላሉ። የዶሮ ኩስ የተበላበት ደግሞ የአህያ ራስ ግን የበሉበት ሸኮና ድፍንና ሸኮና ክፍት እየለየ የሚበላ አይሁዳዊ ከረሃቡ ጥልቀት የተነሳ የአህያ ራስ የበላበት ግን፣ የከፋው የከፋው ደግሞ እናቶች ልጆቻቸውን የበሉበት ነው። እንዲያውም በቃ እጣ አውጥተው የምታስታውሱ ከሆነ የአንደኛዋን በልተው ልክ ሲጨርሱ የሌላኛዋን ለመብላት ሲል አላስነካም ስትል ንጉሥ ጋር ሄደው እርዳን አሉት። በሰገነት ላይ እየተዝናና ነው የነበረው። ከመጥመቂያው ነው ወይስ ከመጥመቂያው ነው ወይስ ከጎተራው ነው የምረዳው አለው። አይ ንጉስ መርዳት የሚችለው መጥመቂያ ውስጥ እስካለ ጎተራ ውስጥ እስካለ ድረስ ነው፣ ከሌለ የለም ነው። ጥልቅ ነበር ረሃቡ። በኋላ በእንቅርት ላይ ጆሮ ደግፍ እንደሚባለው በደና ጊዜ ራሱ ኤክስኮሚኒኬት የሚደረጉ በደና ጊዜ ራሱ የሚገለሉ አራት ለምጻሞች አሉ በወቅቱ። ይሄ ለምጽ እንግዲህ ከቆዳ በሽታ ጋር ብቻ የተያያዘ ሳይሆን ከኃጢአት ጋር ነው አሶሼት የሚደረገው። ስለዚህ በጣም ጥግ ያሉ ናቸው። ረሃብ እኮ ሁሉ ቦታ ገብቷል። እነሱ ጋር ደግሞ ሊብስ ይችላል። ስለዚህ ሁኔታቸውን ሲያዩ ምንም የሚያዋጣ አይደለም። በቃ እዚህ ቁጭ ብለን አይናችን ፈጥጦ ከምንሞት እንሂድና ሶሪያውያን ሰፈር በቃ ቁጭ ብለን ከምንሞት የሄድን መሞት ይሻላል ያሉ ነው የሚመስለው። ከዛ ወደ ሰርያውያን ሰፈር ሲሄዱ እግዚአብሔር ኮታቸውን ምናምን ተጠቅሞ ድብልቅልቁን አድርጎ የሶሪያ ሰራዊት ፈርጥቶ ሞታቸውን አልመው የሄዱ ያለቀ ዱቄት ጠበቃቸው፣ ያለቀ ዱቄት ጠበቃቸው። ከዛ ከአንዱ ድንኳን አንዱ ድንኳን ከአንዱ ድንኳን አንዱ ድንኳን ከአንዱ ድንኳን አንዱ ድንኳን ሲመላለሱ ቆዩና ቅድም መነሻ ላይ የነበብኩት ክፍል ላይ አንደኛው እረ የመልካም የምስራች ቀን ነው፣ እረ ሰማርያ ተጨንቃለች ከቤተ መንግስት አንስቶ እረ ሰው ሁሉ ተጨንቋል፣ እኛ የራሳችን ብቻ አደረግ ነው መሽማ አቅማችን አገኘን ያለቀ የተጠናቀቀ ነገር እጃችን አግኝተን ከድንኳን ድንኳን እያልን እስኪ ነጋ ድረስ ከቆየን እንበድላለን። እንሄድ የምስራችን እንናገር፣ ተሸንፈዋልን በል ይሄው ዱቄትን በል በነቢዩ አፍ እንደተነገረው ነገ በሰማርያ እንደዚህ አክል ስቅል እንደዚህ አይነት ስንዴ በእንደዚህ ይሸጣል የተባለውን ይሄው ብለን እንናገር አሉ። የእኔ ቤተሰቦች እኔ ያለቀው ዱቄት ድነታችን እንትኑ እንደዚህ እያልኩ ለማዛመድ አልሞክርምም፣ አልልም። ግን የሆነ የተጠናቀቀ የምስራች የደረሰን አለን። በተለይ እንደ እኔ ላለ ሞታችንን ስንመኝ የነበረ ራሳችንን ለማጥፋት ስንሞክር የነበረ አላቅም፣ እያንዳንዳችን ባክግራውንድ፣ ግን ጭልም ባለ ሲትዌሽን መካከል ሞታችንን እየተመኘን በነበርንበት ሰዓት ብርሃን ያየን እኛ ምንም ኮንትሪቢዩት ሳናደርግ የተጠናቀቀ በስብከት ሞኝነት አሜን ብለን የገባንበት የዘላለም ህይወት አለን። እንደዚህ እኛ ምንም ነገር ሳናደርግ እሱ በሰራው ስራ በማመን ብቻ ጸጋው በእምነት ያዳነን ሞታችንን፣ ነጋችንን ተስፋ በቆርንጥበት ሰዓት እግዚአብሔር የታደገን አንድ ነገር ነው። ቻሌንጅ ለማድረግ ፊታችሁ ዛሬ ቆምኩት። አረ ይህንን የምስራች ይዘን አንጫወት፣ ረ እንናገር። ከኮንፈረንስ ኮንፈረንስ ከፕሮግራም ፕሮግራም ከሆነ አቃቂር ሌላ እንትን ከሆነ እንትን ሌላ ነገር ውስጥ ሆነ ረ ረ ማን ጠቅም የነበርነን እግዚአብሔር ሰፈራችን መጥቶ ረ የሆነ የምስራች፣ ምናልባት እናቶች በልጆቻቸው ምክንያት እያለቀሱ ይሆናል። ረ አባቶች እያነቡ ሊሆን ይችላል። ግራ የተጋባ ብዙ ሰው ሊኖር ይችላል። የምስራቹን ይዘን እንውጣ። በህይወታችንን እንመስክር፣ በአፋችን እንመስክር። ባገኘናቸው መንገዶች በሙሉ ቀናነትና መጽሐፍ ቅዱስ በሚፈቅደው መሰረት እረ እንናገር። ሌላ ምንድን ነው የምንለው? ምንም ምን እረ የምስራች አንደኛ ሳሙኤል መጽሐፍ ምዕራፍ 11 ላይ የኢያቤስ ገለዓድ ሰዎች አሞናዊ ናዖስ ኪዳን ገባለው ቀኝ አይናችሁን አውጥቼ ባላቸው ጊዜ አዳኝ ከሌለ አድርገው አሉት። አዳኝ ግን ካለ አታደርገውም አሉ። በኋላ ሲናገሩ ያኔ ሳኦልን ቀስቅሶ ስለነበር የጌታ መንፈስ በኃይል በእሱ ላይ ሆነ። ነገ ፀሐይ ሳታተኩስ አለ። እውነትም እግዚአብሔር ነፃ ወጣቸው። የሆነ የትውልድ ጩኸት አይሰማችሁ የአዳኛለህ የሚል ማምለጫ ግራ የገባው እኛ ግን ይዘን ራሳችን ብቻ ሌላ ወሬ ሌላንት በቃ የሚያስቁ የሚያስቁ ኢሾዎች አንዳንዴ እያነሳ እንትን ጫማ እንትን በቃ ይሄኛው እኔ ብቻ ረን በድላለን ረ እንናገር ረ የምስራችኛ ሰፈር ደርሷል ረ ያድናልን በል ረ ለተጨነቁ ይሄው ይሄውን በል ሳናፍር። አሁን ይህን ስናገር እንደ ቀልድ የሚሰማ ሰው ሊኖር ይችላል። ይህን ስናገር የሚያሾፍ ሰው ሊኖር ይችላል። ምን ገዶኝ? የደረሰልኝን አውቃለሁ። ያስመለጠኝን አውቃለሁ። የመጣልኝን የምስራች አውቃለሁ። አለኝ የምስራች የማወራው አለኝ። እንናገር ወደኋላ አበል ዮሐንስ ወንጌል ምዕራፍ አራት ላይ ያቺ ሳምራዊቷ ሴት ጌታ ኢየሱስ ክርስቶስ በሰማርያ ያልፍ ዘንድ ግድ ብሎት በጣም የተናቀች አይሁድ አይሁድ ሳምራውያንን ይንቋቸዋል፣ ድቅል ብለው ከሳምራውያን ደግሞ እነሱም ደግሞ እሷን ይንቋታል። የባሳ የተናቀች ነች። ግን አንዲት ሴት ግድ ብሎ መልካ ምድራዊ አቀማመጥ አይደለም በዛ ያስኬደው፣ ወይ ሌላ ማህበራዊ ግንኙነት አይደለም ያስኬደው። ግድ ብሎት የሰማይ አጀንዳ ይዞት የመጣ አጀንዳ ግድ ብሎት አገኛት፣ አወሩ። ገና ስታየው አንድ አይሁዳዊ ነው ሰፈር እንደመጣ ያሰበችው። ውሃ ጠጭኝ ብሎ እሱ ነው ነገር የፈለገው። በኋላ ግን ተነጋግረው ተነጋግረው ተነጋግረው፣ ባጭሩ ብዙ ዝርዝር ምንም አለለም ተነጋግረው ተነጋግረው መጨረሻ ላይ አምስት ባሎች እንዳሏት አሁን ደግሞ ያለው ባልሽ አይደለም ልካልሽ ሲላት፣ በቃ ነገሩ እየተገለጠ እየተገለጠ ሲመጣ አንድ ጥያቄ ጠየቀች። መሲ ሲመጣ ነው ሁሉንም ይነግረን። በሌላ ቋንቋ ምን ነው ያለችው? ነህ ወይ ያለችው ነው። በኋላ ግን ወጣች፣ ሄደች፣ ጉዴን የነገረኝን ይውልኝ፣ የምስራች ዋናዋ እንስራ ነበር። እንስራውን እግሩ ስር ቁጭ አድርጋ ጉዴን የነገረኝን ይኸውልኝ። ሌላ ኳ እንጃ። እሷ እንዲያው አሁን እናንተ እርግጠኞች ሆነን በምንናገረው ልክ አይደለም፣ እንጃ መሲሁ ይሆን ኑ ይኸውልኝ። ከተማ ነቅላ እውነትም፣ መጀመሪያም ሲመጣ በእሷ ውስጥ ከተማ አይቶ ነበር ጌታ። እረ፣ እንናገር ሌላ ምንም ሳይሆን ይኸውልኝ እምበል። ልክ ዮሐንስ ወንጌል ምዕራፍ አንድ ቁጥር 43 ላይ ፊልጶስ ናትናኤልን ሲያገኘው ምንድን ነው ያለው? ጉጉት አታይም እዚህ ላይ ጉጉት አታይም? አገኘ ነው ሙሴ በህግ ነቢያት የተናገሩለት የናዝሬቱ ኢየሱስ አገኘነው። ና ናኤው ተገኘ እንጂ ፊልጶስ ፊልጶስ እሱም ከቤተሳይዳ የነበረ ሰው ነው። አገኘሁት ብቻ ብሎ ቁጭ አላል። ናትናኤል ና አገኘ ነው። ሲፈልጉት ሳይከርሙ አይቀርም። የሆነ ነገር ሳይሰማው አይቀርም። የሆነ ጉጉት ሳይኖራቸው አይቀርም። አገኘ ነው እንመስክር መዝጊያ ይሄ ነው። ምን እንናገር? የተረዳ ነው እያደገ ይመጣል። እየጨመረ ይመጣል። አትሊስት ግን ሌላ የምንለው ነገር ብናጣ ልክ ዮሐንስ ወንጌል ምዕራፍ አምስት ላይ እንዳለው እንደዛ ሰውዬ ማን የፈወሰ ሲል ያ ሰው ያ ሰው አልጋን ተሸክመ ይሄዳሉኝ በኋላ አገኘው። በደንብ አላየውም ነበር አገኘው በኋላ ግን ምን መሰከረ? ያ ሰው እንዲሁ ሌላ ቢቀር ኢየሱስ ታሪኬን ቀየረ። ኢየሱስ ሰላም ሰጠኝ። ኢየሱስ ልጁ አድርጎ ተቀበለኝ። እንዲህ ነበርኩ ግን አሁን በእንደዚህ ጎዳና ሄዳለሁ። እያደገ ይመጣል፣ ወደ ሰፋ ነገር እየመጣ ይመጣል። ተመሳሳይ ታሪክ ዮሐንስ ወንጌል ምዕራፍ ዘጠኝ ላይ የነበረ ሰው፣ አይነ ስውር የነበረ ሰው ከመወለዱ ጀምሮ ሰዎች የሚከራከሩበት መጣ። ጌታ ኢየሱስ ክርስቶስ አይኑን ፈወሰው አየር ማን የፈወሰ? እርሱ ቤተሰቦቹ ተጠርተው እንዴት ነው? እኛ አንድ ነገር እናውቃለን፣ ፈርተውን እኛ አንድ ነገር እናውቃለን። በፊት አያይም ነበር፣ አሁን ግን ይሄው ያያል። እና ማን የፈወሰው? ያው እሱ ሙሉ ሰው ነው፣ ጠይቁት። እሱ ምንድነው ደግሞ ሲጠይቁት፣ ምንድን ልትከተሉት ነው? እሱ ነው የፈወሰኝ፣ የምናገረዋለን። ሌላ ኃጢአተኛም በሉት ምንም በሉት አላውቅም። እኔ ግን የማውቀው አንድ ነገር ነው አይኔን እንደፈወሰ የምትናገሩት አላችሁ የምትመሰክሩት አላችሁ የምታወሩት አላችሁ። ይህም ይሄ ሊጠቅልን ማርቆስ አምስት አምስት ላይ ያ በጌርጌሶን የነበረ ሰው ውስጡ ሌጊዮን የነበረ ብረት የሚሰባብረው ሰው ጌታ ኢየሱስ ክርስቶስ ሌጊዮኑም ካስወጣለት በኋላ ከተማው ሽብር ሆነ። ከዛ ግልብጥ ብሎ መጡ። በጣም ይገርመኛል። ያ ሰው ግን ኢየሱስ ጋር ቁጭ ብሎ ነበር። የት ይኬዳል? እና ድፍን ከተማ ውጣልን ይሉታል። እሱ ግን ልከተልህ ይላል። ድፍን ከተማ ሂድልን ይለዋል። እሱ ግን የተደረገለት ነው። የት መሄጃ አለሁ? የት ማረፊ አለው? የት መቀመጫ አለሁ? ኢየሱስ ጋር ሂድ መስክር። አንተ አለው፣ ሂድ መስክር። አሁን ከኔ ጋር እንደዚህ ምናም ሳይሆን የምትሄደው ዞሮ ዞሮ በሌላ አቅጣጫ መከተል። ሂድ መስክር፣ የተደረገለን ተናገር አላችሁ የምታወሩት፣ አላችሁ የምትመሰክሩት። ያድጋላው ያድጋላው። ግን ሌላው ቢቀር እንዲህ ነበርኩ እንዲሆኛለሁ። ከዛ ደግሞ በዚህ ውስጥ አሁን እንዲህ ነበርኩ እንዲሆኛለሁ። ራሱ በምን ውስጥ ነው? በዚህ ውስጥ ነው። ከዛ ደግሞ እየጨመረ እየጨመረ ደግሞ ልከኛ በሆነ መንገድ ደግሞ ይመስገን፣ ይህን ነገር በቃ ነው የጨረስኩ። ጌታ ኢየሱስ ክርስቶስ ራሱ ሲጨርስ ምንድን ነው ያለው? ማቴዎስ ወንጌል ምዕራፍ 28 ከቁጥር 19 እስከ 20 ሉቃስ ወንጌል ምራፍ 24 45 48። ማርቆስ ወንጌል ምራፍ 16 ቁጥር 15 ስበኩ። ሂዱ ሂዱ፣ ተናገሩ። በአብ በወልድ በመንፈስ ቅዱስ ስም እያጠመቃችኋቸው፣ ያዘዝኳቸው እንዲጠብቁ እያስተማራችኋቸው፣ ደቀ መዛሙርት ያድርጓቸው። ወንጌልን ለፍጥረት ሁሉ ስበኩ። እኔ ከናንተ ጋር ነኝ። መንፈስ ቅዱስ ይመጣል፣ ኃይልን ትቀበላላችሁ፣ ምስክሮቼ ትሆናላችሁ። ስበኩ። ረ በተሰጠን ዘመን በእውነት መናገር ይሁንልን። አንደብቀው፣ የምስራቹን ይዘን አንቅበረው፣ የምስራቹን ይዘን እንናገር። ህይወታችን ይናገር፣ አንደበታችን ይናገር፣ ኑሯችን ይናገር፣ ስብከታችን ይናገር፣ መዝሙራችን ይናገር። ዘመናችሁ ይባረክ። አሜን።